አስቀምጠሽ አልብሰሽዋል። መገና በፊቱ ላይ እንትን ቪዲዮ ላይ እንዳይገባብኝ ካሜራ ላይ እንዳይገባ፣ ሂጂ ግን ቪዲዮ ላይ እንዳይወጣብኝ፣ አልብሽልኝ፣ አልብሽልኝ፣ አልብሽልኝ፣ ስጭልኝ። ምን ማለት ማለት ነው? ጀመራት የሆነ ባሻነቷ ደግሞ ነገሮችን ትተው አድርገን ነው። ዛሬ አዲስ ፋይል ገብታለች። በሰላም ቤት ናት። ቤነት እ ናላእኛንን ቤተሰብ እንዴት ናችሁ? እኛ ደህና ነን። እንግዲህ እንደምታዩት እንግዲህ በጊዜ ናል እንግዲህ ማለት ባለቤቴ ከወለደች በኋላ እውነት ለመናገር የባለፈውንም ቪዲዮ ካየሁት በኋላ በጣም ነበር የተሰማኝና በዚህ ልክ መቸገሯም በዚህ ልክ እንደተጎዳች በእኛ ምክንያትም በቃ የማይሆን የማይሆን ነገር ውስጥ እንደገባች እንትን ብያለሁ እና እውነትም በቃ ደህና ነገር እላት የላት መታረስ እንዳለባት አስባለሁ እና ይህንም በግ እንግዲህ ገዝቻለሁ። በጉ እንደምታየ ግድንግር ነው። በሬ የሚያስነቅ በግ ነው። እንደምታዩት ትልቅ ዬ በግ ነው እና እናቴም ባይዘቡ አታቅም። ማለት ከእሷ ጋር እርቅ እንደፈጠረን እሷም ወደ ቤቷ እንደተመለሰች አታቅምና አተ ቁም እዛው እንደተመለሰች አታቅምና ገና እናቴ ጋር ደውዬላታለሁ። እሷን መታ ይህንን በግ እንግዲህ እርቅ ለመፍጠር እሞክራለሁ። ቤተሰቦቿም ደስ እንደሚላቸው ተስፋ አረጋለሁ። ምክንያቱም ከወለደች በኋላ እኛ ምንም ስፔሻሊ እንደ ባልኔም ብዙም የተንከባከብኳት ነገር የለም እና ብቻ ይህንን ነገር እንትን ብለን አሪፍ ጊዜ እንደምናሳልፍ ተስፋ አረጋለሁ። እንመጣለውን ብዬ ለእነሱም አልነገርኳቸውም። እዛ ሴሄድ በእርግጠኝነት ደስተኛ ይሆናሉ። ያው እንግዲህ የእናንተም ጸሎት እንደሌላውም ጊዜ ዛሬም ያስፈልገኛል። ያው ማዘርም ትንሽ ያው በባለፈው ነገር ተበሳጭታለች፣ ተናዳለች እና አሁንም እንሂድ ምናምን ብዬ እርቅ እንፍጠር ስላት እንዳትጨቃጨቅ የሆነ ነገር እንዳትሆን አሪፍ ጊዜ እንደሚኖረን ደግሞ ተስፋ አረጋለሁ። ለማሚ ደውዬላታለሁ። እሷ እሷም እየመጣች ነው። አበባ ይዘው እንደዚህ ስለ አራስ ምናምን ምን እንደምትጠቀም ምን እንደምትበላ በምን አይነት መንገድ ትሪት እንደምትደረግ ብዙም አላቅም ማለት ይሄ የመጀመሪያም ነው እንዴት ተደርጎ ማለት እኔ እንደውም ቤት ትግባ ምናም ስል የነበረው በቃ ቀለል አድርጌ ነው። ግን ለካ ልጅ ስትወልድ ብዙ ነገር እንደሚያስፈልግ የተለያዩ ሰዎችም ኮሜንት ሲያደርጉኝ ነበረ እማቃቸውም ጓደኞች ሀሳብ ሲሰጡኝ ነበር እና ያን ነገር በራሴ እኔ ጥፋተኛ እንደሆንኩ ነው የተሰማኝ። ማለት ከባከብ እንደነበረብኝና በደንብ እሷን ማለት በቃ ልክሳት እንደሚገባ የሆነ ያንን ነገር ሳስብ ነበር እና ሰሞኑን እስኪ ዛሬ ደግሞ ይህንን በግ ከማዘር ጋር ይዤ ቤት ውስጥ እንግዲህ አብረን ሰለብሬት እናደርጋለን። እና ቤተሰብ እናንተም አብራችሁ እንድትሆኑ ጠይቃለሁ። ማሚን ደውዬላታለሁ። እሷም እስክትመጣ ድረስ እንግዲህ ከበጉ ጋር እንጫወታለን። በጉ እያስፈራራ የማዘር እስክትመጣ አብራችሁን ቆዩ። እሷ ስትመጣ ደግሞ በድጋሚ እንገናኛለን። ቤተሰብ አ ፊው ሚኒትስ ሌተር ማሚም እንግዲህ እየደረሰች ነው አለሽልኝ። አቶ ይሁም ይህንን አንበሳ ይህ ማን ነው? ያው ምንም እንድትበሰጫጭ አልፈልግም ግን በቃ ስጭታለሁ። ምንድ አደለም፣ ምን እጣ ይወጣል ነ ተኛ ነገር በጉት ነገር ነው እና አይ ምንም ምንም ስላላረግንላት እሷ ወልደ ምናምን ምንም ንትን ስላላንላት አሁን ቤት ተመልሳለች። ቤት ገብታለች። የነበረችበት ሁኔታ ጥሩ አይደለም። ቤት ተመልሳለች። እኛ ምንም ቢሆን ምንም፣ አሁን ይቅር ለፈጣሪ ብለን እንግዲህ ሄደን እሷን ማድረስ ያስቸግራል። በጉ እንዳይወገሽ እና እኮ ይሄ እና እሷን ነበሮችን እናስበና፣ ምን ላርግ በእናትሽ። አዎ። እና ታዲያ በግ ልገዛ ነው ብትለኝ እከለክልሃለሁ? አይ፣ ያው አንቺ አንቺ ወጪ ላይ ነሽ፣ ነበር ላይ ናቸው ብለህ ነው። እኔም እኮ እያሰብኩ ነው። አንቺ ሰሞኑን ወጪ ላይ ነሽ፣ ብዙ ነገር ከበረ አድርገሻል። እኔ ለአንተ ያለ ነው። አዎ፣ ለዛ ብዙም እኔ ብር እንድታወጪም አልፈለኩም። ለዛ ነው። ለአንተ ደግሞ ግዢ ትችላለህ። አሪፍ ነው አይደል? ጥሩ ነው። እንግዲህ ምን አለች እሷ? ምንም አልነገርኳቸው፣ እንመጣለን ምናምን አላልኳቸው። ድንገት ነው የምንሄደው? ድንገት ነው ምን ጥሩ አቀባብ ሊደረግልናል። ምንም ባያረጉ፣ ምንም በይሉ፣ አንቺ ጸባይሽን አስመሪ። እኔ ምንም አልነ እኔ ላንተ ነግሬያለሁ። እኔ ላንተ ስል እሞታለሁ ብያለሁ። ለምን ደስታ ደስታ ይሆን ነው ግን በቃ እኮ እሱን መታሰቢ ከሆነ ማየት አልፈልግም እኮ አይደለም። ባለፈውም እንደዚህ ብለሽኝ ሄደሽ ተጨቃጨቅሽ። ምን ላድርግ ታዲያ አንተ ላይ ጥሶ ሲመጡ ምን ልሁን እኮ። እየፈለገ ታያቸው በቃ ታያቸው በቃ ታያቸው። አሁንም ሻውንም ለማንኛውም ካሜራ ላይ ነው ገብታለች። አዎ ገብታለች። ማሚዬ አይተሃታል? ገብተህ ጠይቀሃል? አረ እኔ ያስገባኋት፣ ገብታለች። እኔ ብሄድ ጥሩ አቀባባይ ሊደረግልኝ? አዎ ያረጉልሽ። ማሚ፣ በቃ አትቅሪ። እስኪ ዝም በይ፣ ነገር ልንገርህ አባ። እህ አንተ ለምን አታደምጭኝ? ደስተኛ ልትሆንልኝ ነው ገባኝ። ይገባኛል፣ እኔም ደስ ይለኛል። እዛ ጋ የሆነ ነገር አርደኸው ሰራርተኸው ቡና ጠጥ ተናት ተፋስቀን ብንለይ ደስ ነው የሚለኝ። ግን እዛ ጋ ሰትየዋ ደሞ በቀደም ስለተጣለን ዛሬ በቃ አንቺ ለምን በይቀርታ ታልፊም፣ ለምን አትይም? እነሱ ባንዴ ላይ ታርቁ ይችላል። እኔ እኮ ነገሩን ቀለል አድርጊ፣ እኔ አቅልየዋለሁ። እየጸጸተኝ ነው ልጄ። በቃ እኮ ይሄንን አጋጣሚ አግኝተናል አይደል? በቃ በጉንም በዛው ይዘን እንሄዳለን፣ እርቅም ለመፍጠር እንሞክራለን። እሺ ደሞ ብትነግረኝ ሌላ ሌላ ነገር ስካጠገባ ነገር ካለ እዚያው እንገዛለን። ደግሞ እንደ እናትነት የሆነች ነገር መምጣት ነበረብኝ። ማሚ ሌላ ጊዜ ስንት ናት ያህል እንዴ? እኔ ልጅ፣ ሰርፕራይዙ ጥሩ ሁኖ እኮ የጎደለው ነገር አለ እና ሌላ ጊዜ እንተናተናል እናደርጋለን። ምን ችግር አለው? ቤታችን አይደለም እንዴ? ይሁን፣ እነሱ ደስተኛ ይሁኑ፣ ብቻ በፈገግታ ይቀበሉን። እኔ አሁን ያጨነቀኝ ያኔ ነኝ፣ አየዋለሁ። አዎ፣ ማገኛታለሁ። አራው ታገኛታለህ። ነው የምናደርጋቸው፣ ምንም የተናገርኩት ነገር የለም። ድንገት ነው የምንሄድባቸው እኮ ዝም ብዬሽ አሁን እዛው በቀደም እንደዛ መነጫት ቂያቸው በገዛ ቤታቸው ክብራቸው ነስች የልጅ ልጄ ለምን በሚለው ነው አድል ይሄ ሁሉ እኮም በጉን ይዘን ስለምን በቃ እነሱ እነሱ በቃ ነገር ያበርዳሉ። አንቺም እንተናተበ በቃ አንቺ ምንም ማለት እናንተ አንቺ ስትሄጂ ሲጀምር ከነሱ በላይ እንትን ታያለሽ። ቤተሰብ እንግዲህ በቃ እኛ የሚቆም ነው፣ ፀሐይ ላይ ነው። እዛው ቤት ስንደርስ እዛው እንገናኝ፣ አብራችሁን ሁኑ። ቤተሰብ እንግዲህ ደርሰናል፣ እንግዲህ አሁን ወደ ውስጥ ልንገባ ነው። አብራችሁን ሆኖ ማሚ ምንም ነገር ግን እንዳትዪ። ምንም ሰላም ምናምን ብላችሁ እግዚአብሔር ሰላም ለዚህ ቤት እንደገባ መብላት ጀመር። ቤቶች ቤቶች፣ ሰላም ነው፣ እንዴት ነው? ደህና አላችሁ? ሰላም አላችሁ? አለን አለን አለን፣ ደህና ነው። እንዴት ናችሁ? ደህና ሰላም ቆዩ። እንዴ እንግዲህ ለልጆችን በጊዜ መተና ትላንት ስላልኩ አንድ በጊዜ መጣ። በእኛ በስልምና እኮ ሁለት ነው የሚመጣ፣ ያቂቃ ማውጫ። እሱን አስበን ሳይሆን በቃ ጀስት እሷ በልታ ምን ያረጋል። አይ ለሷ ማድረግ ያለብንን አሁን እኛ ስለ እንትኑ ምናምን ሳይሆን በቃ ማረግ ያለብንን ጀስት እርቅም ለመፍጠር ነው። ዛሬ መጣ ነው እርቁ። ችግር የለውም። ይመጣል በጉ ሁለት ሦስትም ይመጣል በጉ፣ በሬም እናመጣለን። ችግር የለውም፣ ችግር የለብንም። ግን ሀቂቃውንም እናወጣለን። ችግር የለም። አይደለም አይደለም፣ ሀሳባችን ነው ያለችበትም ሁኔታ ስላልነበረ ሰሞኑን ከቤት ወጥታ ተጎርታም ስለነበረ በዛ ላይ ደግሞ እኔ እንደዚህ አይነት ነገርም ማድረግ ያለ ማለት የመጀመሪያ ሰው ነው። በቃ እንደውም እንደዚህ አይነት እንዲማረግ አለብህ ምናምን ሲልኝ ይወጣል ችግር የለውም እሱ። በስምምነት እናደርጋለን። ቀኑ ቀን ይነገረናል፣ የሚደረገው እናደርጋለን። አሁን ብቻ ሰላም ደግሞ ለራሷ እንስጥ ብለን ነው እኛ ቅድሚያ ለራሷ እንስጥና አቂቃውን እናወጣለን። ችግር የለውም። የምታደርገው ነገር ራሱ አድርገው እንጂ አትሰራው ገመድ ችግር የለውም። በቃ ይቅርታ አጥፍተናል። በቃ የተባለው ሁሉ እናደርጋለን። ይቅርታ፣ ቅድሚያ ይቅርታ ነው የምንፈልገው እኛ። ችና ራስ ብቻ አታስከፉብን። እናደርጋለን እና በሙሉ እናደርጋለን። ፍቅር ብቻ ይውረድልን። ገብታለች፣ በሰላም ቤት ናት። ቤት ናት። እሰይ፣ እሰይ፣ እሰይ። አረ እኔ ብና አላረኳትም ው

እማኮ ደህና ነሽ ሰላም ነሽ አይደል ምን ነው ልጄ ምን አስቀየምንሽ ምን አስከፋንሽ እ

ዋጉ ውጪ ግን ሰው የለም፣ ልጆች የሉም። ግቢ ውስጥ እንትን እንዳይበላ አንድ ሰው ውጪ ቢሆን አሪፍ ነው። ስማ ደህና ነሽ አይደል? ምነው እናቴ ያለውን ነገር አታዋይኝም? አትነግርኝም ሁሌ ባዳነት አለ ወጥልም ማለት አለ እንዳይለመድ ነገር እሺ ያለውን ነገር ተነጋግረን ክፉን በክፉ ደጉም በደጎ ተባብለን እንኖራለን ብለን አልተው ነው

ለማንኛውም ቤቱ ሞቅ ሞቅ እናርገውና እንትንም እንበል፣ ስጫት በቃ ተጠራሽን አታስለምጆ ባልሽ ይጠላሻል። ወደ ልጅ ካልሽ እ ባለ ራሱ ፍቅር ይፈልጋል። ምን ማለት ነው? ማለት ጥሩ ነው።

የበለጠ ቦታ ዛሬ ብዛት ምክር ስሚ እንጂ ምክር መስማት አትወድም። መከሪያት ከተናገርኩት ይቅር በለኝ እናቴ፣ እንደፈለግሽ ያው ሰጥቼሻለሁ። ብትፈልጊ ቀጥቅጪ፣ ብትፈልጊ ባልሽን እንደፈለጋሽ ሙሉ መብት። ለምን ትቀጠቅጣለች? የጀግናና

ቢላው ምንድን ነው? ምንድን ነው የሚያክለው? ቢላውም የትኛው ነው? ኧረ ችግር የለውም ነው ኧረ ቢላውም ንጹህ ቢሆን ጥሩ ነው። በጉን ልናርደው ነው። ግን ስናርደው ያው ደም ምናምን እንትን ሲል እንዳይታይ፣ ያው እንግዲህ ቪዲዮ ላይ አናስገባውም ግን ጀስት ቀጥታ የምንገባውን ወደ ማረዱ ነው። እና ደም ምናምን እንዲህ ሲታረድ ዩቲዩብ ላይ ምናምን እንደዚህ ሲለቀቅ የዩቲዩብ ሕግ ስለማይፈቅድ ስናርድ እንግዲህ አናሳያችሁም። ቀጥታ ግን ወደ እሱ ነው የምንገባው። አታስቦካው እስኪ ቀድሞ ፈራኮ። እና ስለዚህ ቀጥታ ወደዛ እንግባ። በል በቃ ቶሎ በል ልጅ። ኧረ ተው ተው፣ ታ አታሰድበኝ። አባ ጎድኑን አውጥተህ ስጠኝ። ጀምር ያለው ስራ ኔ ኔ ማር አውጣኸው አው እጄ ይሰበር። ኔ ውሻ

አሁን ስጋው ይምጣልኝ ጨው ይምጣልኝ። አባ እስኪ ና ገልበት፣ ገልበት አድርገው ና አባቴ፣ ና ና። ምነው እንደ ጠንቱ ዛሬ ትዳር ተያዘ፣ እና ራቅ ራቅ ና፣ ቁረጥ እስኪ ና። ይሁን በመሀል ቁረጥ፣ እሱን ትደርስበታለህ። ድመቶች እንዳይኖሩ እሱ ጋር ተው ልበል። ይችን ለየት ላየት ታድርጋት እና እዛ ላይ እናድርጋት። አለበዛ ደግሞ እንትን ልበለው አንቺ እኮ እንደጀመርሽው ጨርሹ ብዬ ነው። አባቶሽ ንዝት እንደዚህ ተደርጋ ትወጣና እቺ እቺ ንቺ እንዲያርጋ ልጅ አይ አይ መስማት ነገር ፍቅራቸውም ጥላቸውም ለዚሁ ነው። በቃ ማለት በትንሽ ነገር ነው እንግዲህ እናቱ ሲባሉ የሚጣሉት፣ ያው በትንሽ ነገር ነው የሚታረቁት። እና ደስታቸውን ስለያዩ እኔም ደስ ብሎኛል። ያው እንግዲህ በዚህ መልክ ደግሞ እኛ በደንብ ቤቱን ፎው ምናምን ደመቅመቅ እያደረግ ነው ነው እንግዲህ እናንተም ቤተሰብ ከኛ ጋር አብራችሁ ነው። ይሄ ክረምግ ምን እያደረገ ከልጁ ጋር እኮ አይ፣ መታ እዚህ ቫይፑን ብታዪው አሪፍ ነው። ውጪ ላይ ሰራ ሰራ አድርጉት እስኪ። ሊያት ማሚ፣ አይ ጭ እንግዲህ፣ ዛሬውን ግባ። ስለ ዛሬው ነው። ልትገባ ነው እንዴ? ገና ነው፣ ገና ነው፣ ገና ነው ልጄ። ሁለተኛ ሶስተኛ ልታረጋው ነው እንዴ? ገና ነው፣ ትንሽ ቆይ። ዋ እንደውም አብራን ነው የምንገባው እንዴ? ምን ጉዴ የራሱን ቅባት አለው። በጣም ጭርጭር ይላል። እማይበጀን ይጠበስ፣ በክፉ ያየን በክፉ ያሰበ ይጠበስ። እንደዚህ ጥብስ ሲበል ይረድ። ኦ! እርሶ ደግሞ በነቂጥ የዘንድሮ በጎችም ያለ እድሜያቸው ፍቅር ይይዛቸው እና ጮማ አይኖራቸውም። በእኔና በእርሶ ጊዜ ያቀረ ነገር አለ። ሙናቴ የአሁን ጊዜ ልጆች ጉድ አለ፣ ጉድ አለ አሁን ዘይትም ገብቶት ኢቤም ገብቶት እንዳአሁን ወጣት ድርቅ ያደርገዋል። ድርቅ ያችን ደግሞ የሆነች ዱለት ነገር ትሰራላት አለ ራስ በእጅህ ይታል ይጃዛ

እዚህ ውጭ ጥላው ጋር ትሆና ትሆኛለሽ ምንድን ነው ችግር የለውም። ጣጣ የለውም። ምን ለዛሬ ነው ምንም ምን ጣጣ አለው? ልጁን ይዘዋለሁ። ልጁን ያለው አይደል እንዴ? እበላለሁ መጀመሪያ ምን ምን ችግር የለውም። ምን ለሽንት ምናምን ምን እኮ በቃ ይኸው ጥላ ስር እኮ ነው የምትሆኘው፣ ችግር የለውም። ወጭኔ ልጁን ይዘዋለሁ፣ ችግር የለውም። እናፍቆኛለሁም አለሁም ከልጁ ጋር እጫወታለሁ። ቀስ በይ አብረሻቸው እንግዲህ ፈታ በይ፣ መጣሁ እኔም ብዙም አልቆኝ። ለማንኛውም እንኪ እዛ አብረሻቸው እኚህ፣ እኔ ከልጁ ገልጫወት ምንም ችግር የለውም።

ሰላማችሁ ይብዛለን። በጣም ነው መወዳችሁ ማከብራችሁ፣ ውድ ቤተሰቦቼ። እንግዲህ ከምንጫጫት በኋላ ከጥሎ በኋላ እርቅ መጥቷል። በግ መጣ፣ ታረደ፣ ምናምን እኛም ወገባችንን ጠገንገን ልናደርገው ነው። ይቅርታ ተባብላችኋል? አረ አሁን በኋላማ የማይታሰብ ነገር ይቅርታ። አዎ ተሽሮልሻል ሁሉ ነገር ሰላም። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። ሰላቶ አራፍኖሽ ምስላይ ሽፍ ብለሽ ምን ኖሪበት አለ። አሜን ልጅሽንም አላሳድግልሽ። አንቺም ካሁን ወዲህ አንቺም ሽፍ በይ። ምን አይነታሽ ብዙ ተንጫጫሽ። ረሃቡን አየሹ? የአረብ ረሀቡን ዘመን ያንሳልሽ። አሜን። የጥጋቡን ዘመን ይምጣልሽ። አሜን። ሁለኛ መደሰት ስራችን ይሁን። አሜን። እነሱን ማስደሰት ስራችን ይሁን። አሜን። የአቂቃውንም እንዳይረሱ ነፍስያቸውን እንዳትወሰውሳቸው። ያምጡ ሁለት በጉነቱ ያምጡ። አሜን። ለፉገራሚ ይሁን በሬ ያመጣል ብሎ አለ ያምጣ። አሜን። አላሁ ሙሰለም ወሰለም አለ ሰይድና ሙሐመድ ጀመሪያ እኔ እናት እንግዲህ ሰላማችን ይብዛ፣ አሜን ሰይጣን አይስማን፣ ሴጣን ይፈር፣ ፍቅራችን ይጨምር፣ እኔ ባጎደልኩበት መድሃን ያለ አሜን፣ አሜን፣ አሜን፣ አሜን። በቃ ጀመር። አዎ በቃ በቃ። ማኮ እና ወዶቺ ወዳቻለሁኝ፣ አከብራቻለሁኝ። ሰላማችሁ ይብዛልን። ቻው ደናውን ባይ